ስት ገጭ ኮኔ ቆሞ ሊንገራችሁ እናንተ ነገ ወደ ኒውዮርክ ነው ልጆች አውቁ ነው ኒውዮርክ ልጆች እንደሚሄዱ አያውቁ ለሶስቱ የሚያሳዝን ነገር ግን እንገራችሁ። ማለት እኔ ራሴ አሁን ያወቅቱ። አባትየው ደወለልኝ እና እስኪ መጀመሪያ ቪዛ ካርዳቸው ቪዛቸው ቼክ ካርድ ያላለ ከዛስ ወረድ ትኬት ተቆርጦላቸዋል። እያው ስማችን ዶላርም ይዘናል ምናምን እና ከዛስ ፓስፖርቱን ስናይ የእኔ ሁለት ዓመት አለኝ። የልጆች የማላቸው የትንሿ ኪያ ግን ኤክስፓየርድ አርጓል ከሁለት ወር በፊት። ወረድ ትኬት ተቆርጧል። የነበረኝ ደስታ ደግሞ ፀጉሯን ተሰርታ ጠብቀኝ አታውቅም እስካሁን። ቃ ፀጉሯን ተሰርታ ምናምን እየጠበቀች ነው። ልክ አሁኑ ቃ አግዙኝ ብያቸው፣ አሁን ለትልልቆቹ ለእሷም ልነግራቸው ነበር የእነሱን ደስታና የእሷን ሐዘን እውነት ነው። የራሴ ከፍተኛል። እኔ ትልልቆቹ ቢቀቢ ቀሩ እነሷ ብትሄድ ነበር የምደሰተው። ኢቨን እኔ ሁሉ ቀርቼ መቀየር ቢችል እነሷ ቤሄደችልኝ ምናም ማምላክን ነው የምላቸው። በጣም ነው የከፉ አቀሳ አይቻልም።

ሞቶር ሰሞኑ እንግዲህ ምንም ማድረግ ያቻለ ሁለቱ ሴቶች ቤት ይቀመጣሉ። ሁለቱን ወንዶች ይዤ እሄዳለሁ። እውነት ለመናገር በቃ ለእነሱ ስል ነው እንጂ የሚሄደው ከእነ ልጆቻችን አልነበር። ስላሴ ይመስገን። ያዙ እቃውን፣ አባቴ። ናቲ እቃችሁን ቶሎ አውርዱልኝ። ናቲ ያዝነው ይኸው፣ እሱ ላይ ጫኑት። እሺ፣ እሺ። እነ ሹፌሩ አይደል? እግዚአብሔር ይመስገን እንኳ ከላይ የጀመረ እኮ ነው። ክላክስን እኮ እየሰማን ነው። እንዴት እኛን ሲገጭ እኮ ነው የቆመው። ልክ እኛን ስትመታ ነው የቆመልህ አይደል? እኛን ስትገጭ እኮ ነው የቆመው። ትወጣበት ነበር። ግቡ። በቃ በጣም እግዚአብሔር ይመስገን። እሺ፣ ግቡ

እንደዚያ አለሽ ኧረ በፍፁም በፍፁም እግዚአብሔር አክብረልኛ አንተም መልካምነትን ሳላከብር ሳላደንቅ አላልፈም ከጣሪያ አብረኝ እሺ የማልበልሽ ምን አዲሱ ይከልባ አመሰግናለሁ እንግዲህ አዲሱ እዛው ሌላ ራይድ እየጠራን ነበረ ግን እኔ አደርሳችኋለሁ አለ ምንም አደርጋችኋለን ፈላየት ወንድሜ እግዚአብሔር አስራ ሰባትን አስደንግጦንም ቢሆን በሰላም አለፈልን፣ ሌላም ሰው ሳይገጭ ሌላም ህይወት ሳይጠፋ፣ በኢትዮጵያ አየር መንገድ እንግዲህ ዝንጥ ብለን ያሻነን እየበላን ያመረነን እየበላን እየጠጣን ኒውዮርክ ደርሰናል ማለት ነው። ኒውዮርክ ስንደርስ ከምሽቱ ሁለት ሰዓት ከምናምን አካባቢ ነው። ይኸው እንግዲህ ባለቤቴ እንዳያችሁት ነው ከመንገድ የተቀላቀለን ማለት ነው። ኒውዮርክ ገብተናል ገብተናል ገብተናል። የጎረምሶቹ መኝታ ክፍል። መልካም ቁርስ፣ መልካም ቁርስ። አለ ደግሞ ያው ወደ ሞል ልንሄድ ነው። ሞሉና አብረን የምናየ የሆነ በቀጥታ ጉዞ ወደ ሞል። ወደ ሞል ለመሄድ እንግዲህ መኪናችን ጠርተናል። ደብል ትሪ ባይ ሂልተን ሆቴል ነው ያለነው፣ ኒውዮርክ ኤርፖርት ሆቴል

እዚህ ጋር እንደምትመለከቱት እኔ ልጆቼን ይዤ ነበር የወጣሁት፣ ምክንያቱም ደግሞ አባትየው ሻትል ስራ ስለነበረበት እሱ ወደ ስራ ሄደ። እኔ ልጆቼን ይዤ ወደ ኒውዮርክ ታይም ስኩዌርን እዛ አካባቢ ያሉ ቦታዎችን መጎብኘት እፈልጋለሁ አሉ። ከዛ ፕሮግራም አውጥቶ የነበረው ትልቁ ልጄ ነው። መሄድ የምትፈልግበት ቦታ ብዬ ስለው፣ በጣም ጎበዝ ሰቃይ ተማሪ ነው ልጄ እና የኒውዮርክ የፐብሊክ ላይብራሪ መጎብኘት ፈልጋለው። እንደገና ደግሞ ቶፕ ኦፍ ደሮክ የሚባል ህንፃ አለ፣ እሱንም ማየት ፈልጋለው ብሎ አለኝ። ከዛ ትንሹ ውስጥ ተስማማለሁ የተባልን የላይብረሪ ላይ ትንሽ አልተስማማም ነበር፣ ግን በቃ ለማየት ስለሆነ እሺ ብሎ ተስማምተን ቀጥታ ወደ ኒውዮርክ እየሄደን እንገኛለን ማለት ነው። አብራችሁን ቆዩ ያለጠው ከተማ ተገባ። እንግዲህ ከባቡር ከወረድን በኋላ ብዙ ቦታ ዞርን። በጣም ደክሞን ነበር። ዝናቡ ግን ሊያቋርጥ አልቻለም ነበረ። ይኸው እንደምታዩ ጥላ ገዝቼን ያለሁት። ከዛ የፐብሊክ ላይብራሪውን ከመጎብኘታችን በፊት ብሪያንት ፓርክ ነው የምንገኘው። እዛ እንግባና የሆነ ነገር እንብላ ተባብለን ምግብ ይዞ መጣ። በጣም ሂልዚ የሆነ ምግብ ነበር ይዞልን የመጣው። እሱን በልተን እንግዲህ ቀጥታ ጉዞ ያደረግነው ወደ ፐብሊክ ላይብራሪው ነበረ። ምንድነው ደግሞ ድጋሜ ተጨምሯል የሆነ ነገር ቶም ያልፈለገ ምን አይስክሪም ጨመርከው? ቶም ይስ ምን አስመጣሽ? ቡና ባይሱ ባይስክሪም ተመሽቶሻል የምትፈልጊው ነው። አሪፍ ደስ በሚል ሁኔታ ነኝ። የፈለኩትን ነገር የማይመጣልኝ ምን አመጣ ቂጣ ባቮካዶ ይህ የምታዩት ላይብረሪ ፍቃድ የሌለው ሰው ወደ ውስጥ መግባት አይቻልም። በጣም ብዙ ተመራማሪዎች ሪሰርች መስራት ቢፈልጉ ማኗሊ የተቀመጡ የሀገር ካርታዎች ሊሆኑ ይችላሉ። ትልልቅ የሀገር ምስጢር የተቀመጠበት ቦታ ነው። ለማድረግ የሚከፈለው ክፍል የራሱ በጣም ውድ ነው። ስለዚህ ምንድን ያደርግ ነው? በሆቴላችን ትሬን ስቴሽን ድረስ የሚወስደን ኡበር ጠራ። ከዛ በባቡር መጣ። ያው እዚህ ነው፣ ከዛ ጋር የምንወርደው ነው። አሁን እንግዲህ እጃችን ላይ ባለው ማርክ መሰረት የተለያየ ቦታ እንሄዳለን። መጨረሻ ላይ ነው። ታይምስ ስኩዌር የሚያምረው በማታ ነው፣ መብራት ስለሚበራ። በኋላ መጨረሻ ላይ ታይምስ ስኩዌር ነው፣ ከጀርባ የምታየው ቦታ።

እንግዲህ አሁን ደግሞ የምወስዳችው ልጅ ባወጣው እስኬጁል መሰረት ቶፕ ኦፍ ደሮክ የሚባል በኒውዮርክ ውስጥ በጣም ትልቅ የሚባል ህንፃ ላይ ነው። ወደ ሰባ የሚጠጋ ህንፃ አለው፣ ከፍታ ወደ ላይ ሰባ ደረጃዎች አሉት ወይም ደግሞ ሰባ ነው ወደ ላይ ስንቆጥር የህንፃዎቹ ብዛት ማለት ነው። ይህንን ህንፃ ሲሰራ በጣም ብዙ የጉልበት ሰራተኞች ሞተውበታል። የብዙ ሰው መስዋዕትነት ተከፍሎበታል፣ እና ለነሱ ማስታወሻ እንዲሆን ከምን ያህል ርቀት ላይ ሆነው ይህንን ይሰሩት እንደነበር ምን ያህል ያስፈራ እንደነበር ለነሱ ማስታወሻ እንዲሆንም እንደገናም ደግሞ ገንዘባቸውንም በዛው እየሰሩበት ነው። ይህንን ለመጎብኘት እንግዲህ ወደ ሰላሳ ሁለት ዶላር ለአንድ ሰው እየተከፈለ ነው የሚገባው። እንደዚህ እያደረጉ እንገባና እናያለን ማለት ነው። በጣም ከከፍተኛ ቦታ ላይ በጣም ብዙ ሰዎች ሞቱበት ብዙ ሰዎች መስዋዕትነት የከፈሉበት ህንፃ ስለሆነ እሱን ያስጎበኙናል ማለት ነው። እንግዲህ የምንገኘው ቶፖ ሮክ የሚባለው የመጨረሻ ህንፃ ነው። መጨረሻ ገ ያለ ነው ከፍተልናያ ነው ነው እና እኛ ግን አክሱም ከ1ሺህ ዓመት በላይ የሆኑ ህንፃዎቻችን ከመጨረሻ ወደ ጨረሰን የጀመርናቸውን ህንፃዎቻችን ይ የሰራዎቻችንን ሰንዶ የማስቀመጥና የ የመስራታቸውን ጉዳይ ሁኔታ ምን ላይ ነው የሚለው ነገር እንድናይ ያደርጋል። ህንፃ እንዴት እንደሰሩ ሰዎች ያስፈራ እንዴት እንደነበረ ታሪክ ሰንዶ አስቀምጠው በዚህ መልኩ ሰው እንዲጎበኝ ያደርጋሉ። እኛ ሲቀደም ታሪኩን አርገነው ለትውልድና ለዓለም ማሳ

አቤትኛ፣ የሶስት ሺህ ዘመን ያላት ሀገራችን ላይ የሆን ስንት የሚነገር ስንት የምናሳየው ሀብትና ንብረት አለን እኮ። እንዴት እንደሚቆጨኝ አጠይቁኝ ብቻ ነው እንዳሳያችሁ እንግዲህ ይኸው እንደምትመለከቱት ታይም ስኩዌርን አየን። በቃ የቀለጠው ከተማ ነው። ዙሪያውን በስክሪን ያበደ ነው፣ በላይት ያበደ ነው። የተለያየ ነገር የሚያደርጉ ሰዎች አሉ። አለባበሳቸው ተዊ ለእናንተ ማላሳያቸው ስንት ጉዳይ ይታናል። ያንን እንደጨረስን በማግስቱ ደግሞ አሜሪካን ድሪም ሞል መሄድ ነበረብን። እሱ ደግሞ ምን ይመስላል እስቲ ላሳያችሁ። እንግዲህ እዚህ አሜሪካን ድሪም ሞል ላይ ገብተን በጣም ውድ ውድ የሆኑ እቃዎች ይሸጡበታል። በጣም የተለያዩ መጫወቻዎች አሉ። ገብቼ ዛሬ ልጅ ልሆን ነው። ከልጆቼ ጋር የመጣሁት ከልጆቼ ጋር ስሆን እድሜ እንደነሱ ነው እና ባብድባችሁ አብሬ ብስቅ ብጫወት ከልጆች ጋር ሲሆን ልጅ ነው የመሆኑና እንግዲህ ልጅን ያለ ልጅን አከለ ለዚህ ይሁን አይሁን አላቅም። ብቻ እኔ ግን ለዚህ ተጠቅሜያለሁ፣ ይኸው ልጆችን አክያለሁ። እስካን ካደረጋችሁ ይቀንሳል ተባለን። እዚህ ጋር እስካን አደረግን። እስካን ካደረጋችሁ ሰባ አምስት ሀያ ሀምሳ ዘጠኝ ዶላር ትከፍላላችሁ። እንደገና ደግሞ በዳይሬክት መክፈል ወይ በካርድ ወይ በካሽ የምትከፍሉ ከሆነ ሰባ አምስት ዶላር ትከፍላላችሁ ተባለ። እስካን አደረግንና ሀምሳ ዘጠኝ ልየ አንዳንዳችን ሀምሳ ዘጠኝ ዶላር ከፍለን ከፍለን እየገባን ነው እናንተ የሚገርማችሁ ነገር ለካ እንደዚህ እየተሽከረከራችሁ በአፍጢማችን ጭንቅላታችን ኑረታች እንዴት እንደነበረ ግን፣ እኔ በጣም ነበረ ስደሰት የነበርኩት። ለነገሩ እንኳን ይሄ ቅርና ከአይሮፕላን ላይ ስወርዳን የለ እንዴ፣ በጣም ነው ደስ የሚል፣ እንደዚህ ከከፍታ በጣም ነው እንጆ የማደርገው እና በጣም ደስ የሚል ቆይታ ነበረ። ልጅ ሆኜ ነው የወጣሁት ከልጆች ጋር ሲሆን፣ ሁሌም ነው የሚመ የሚመቻችሁ ነው።